ዛሬ ማለት ነው ቤተሰቦች ሀይሚቾ ቅመሟ ማለት ነው እንግዲህ ያው ዛሬ አዲስ ሙዚቃ በቲክቶክ ላይ ለቃለች ማለት ነው። ልብ ርቋል ከኔ እንደ ሰማይ የሚል ሙዚቃ ነው እና በዚህ አጋጣሚ ሙዚቃው ሳይሆን የገረመኝ ኮሜንቶች ናቸው። ጊፊበት ቅመሟ፣ ጀግና ጎበዝ ቆራጡኝ የምትሉ ኮሜንቶችን እያየው ነው እና ወዲህ ነው የምትገፋው ፍቅር እንደዚህ ቀላል ነገር ነው እንዴ? እንደዚህ ተትሆ ጊፊበት የሚባሉ ውጭበት፣ ውረጅበት፣ ጊፊበት የሚባል ነገር ነው እንዴ? ሲጀመር እኮ ሀይሚ ቡሩኬን በጣም ነው የምትወደው በጣም ቅድም የሌለ ማለት ነው። ለዛም ነው የእሷ የሆነ ነገር ሌላ ሰው እውነትም ይሁን ውሸት እንዲነካባትም እንዲያይባትም የማትፈልገው በጣም ስለምትወደው ነው። እሱም ደግሞ በጣም ይወዳታል፣ በጣም ያከብራታል። እና እኛ እንደምንለው መችም ምንድን ነው የሚሆን የሚባል ተረት አለ፣ ለተቀማጭ ሰማይ ቅርብ ነው ይባላል። እና እኛ ቁረጪ፣ ግፊበት፣ ውጪበት ስላልና ታይሚ ከቡሪኬ ትቆርጣለች ማለት አይችልም። ያው ዞሮ መገናኘታቸው እኮ አይችልም፣ ምክንያቱም ያለ ነገር ነው። በእውነተኛ ፍቅር ውስጥ ደግሞ መጨቃጨቅ፣ መጣላት እንደዚህ አይነት ነገሮች ያጋጥማሉ። ይሄ ደግሞ እውነተኛ ፍቅር ስለሆነ ነው። ይሄ በማስመሰል ውስጥ ስለሌለች ነው ሀይሚ ማለት ነው። እና የእሱ የሆነውን ነገር ደግሞ ሌላ ሰው እንዲነካባት እንዲያይባትም ስለማትፈልግ ነው። ሲቀጥል ደግሞ ምናልባትም ደግሞ ሶሲን እየተበቀለቻትም ሊሆን ይችላል ቡሩኬን። ያው አይንን ማየት አልፈልግም ከዚህ በኋላ ይበቃኛል ከሶሲ ጋር ኑር ስላለች እኮ እውነት አደለም፣ እውነት አደለም። ምክንያቱም ሀይሚ ሁላችን የምናቃለን፣ ቡሩኬን ምናል እንደምታከብረው ምናል እንደምትወደው ሁላችን የምናቃለን። እና እሱም እንደዛው ማለት ነው። እና ስንት ላይፍ አለ እስቲ በቀላሉ እንኳ እነዚህ ፎቶዎች ስ እነዚህ ትዝታዎች እንኳን። እና እኛ እንደምንለው ግፊበት፣ ውጪበት የምንለው ፍቅር አይደለም ማለት ነው። እንደዚህ አይነት ፍቅር የለም ሲጀመር ማለት ነው። እና ጸብ፣ ጭቅጭቅ፣ ክርክር ያለ ነው። እና እንደዚህ አይነት ኮሜንት የምጽፉ ልጆች እውነት ትክክል አይደለም። ይሄ ማበረታታት ሳይሆን ማለያየት ነው። እውነቴን ነው ምላችሁ ና፣ ቡሪኬ አጥፍቷል። ጥፋቱንም አውቆ ይቅርታ ጠይቋል። ከቻለ ደግሞ ከሰው ሲመራቅ አለበት። ሶስ የምትባል ጉድ አደነም የድሮ የዘንድሮም ጓደኛ ብትሆን ከእሷ መራቅ አለባት። በቃ የምትወደው ልጅ እሷን አልፈነገቻትም። ስለዛ ቡሪኬ ያው ውስጡን አሳምኖ ውስጡን አስተካክኖ እንደሚመለስ ተስፋ እናደርጋለን። የሰራው ስራ ልክም ባይሆን ማለት ነው እና ሀይሚ በለቀቀችው ሙዚቃ ደግሞ እናንተ እያበረታታችሁ ልጊቷን በእርግጥ ሀይሚ ማንንም አታዳምጥም። ምክንያቱም ራሷን ማዳመጥ በጣም ራሷን ማዳመጥ የምትችል ልጅ ናት፣ አስተዋይ ናት። ና ያውኛ ግፊበት፣ ውጭበት ስላለን አደለም ና ቡርኬንና ሀይሚን የምትወዱ አንድ ላይ እንዲሆኑ የምትፈልጉ ሰዎች ካላችሁ እንደዚህ አይነት ኮሜንት አትጻፉነት። ጥሩ አይደለም። ያለ ያያል እንጂ አያገናኝም። የግፊበት ቆራጡኝ፣ የኔ ጀግና ምናምን ከቡሩኪ እናንተ አሁን አፍቅራችሁ ብትሆኑ እንደዚህ በአንድ ቀን ያስቆርጣል? ያሁን ቡሩኬን ከመሰለ ሸበላ ላይ ያረታው ግፍ ነው የእውነት ግፍ ነው። እና እንደዚህ አይነት ኮሜንት ባጸፉ። በተለይ እሷ ቲክቶክ ላይ እየሄዳችሁ እንደዚ አይነት ኮሜንት እሷም እኮ ትታዘባለች። እነዚህ ልጆች እያገናኙ ነው እያራራቁ ነው ብላ ትታዘባቸዋለች። የምትወዳችሁናል። ስለዚ እንደዚ አይነት ኮሜንት ባጸፉ ጥሩ ነው። ቡሩኬ ሀይሜ ትቱ አይተውም። ስንት ነገር አሳልፈዋል እነዚህ ልጆች። እኛ በካሜራ እንደምናያቸው ብቻ አይደለም፣ ከጀርባቸው ብዙ ነገር አሳልፈው ዛሬ ላይ የደረሱ ልጆች ናቸው እና እኛ እንደምንላቸው፣ እኛ እንደምናወራው ቀላል ነገር አይደለም። እኛም ስላልናቸው የሚገናኙ እኛም ስላልናቸው የሚለያዩ አይደሉም። እና እነሱ ውስጥ ለውስጥ ያስተሳሰራቸው ነገር አለ ና ሀይሜ ቢከፋትም ለጊዜው ነው። ያው ስሜቱ ከባድ ቢሆንም ትመለሳለች ስለምትወደው በዛ ላይ ደግሞ ፍፄን የመሰለ ልጅ በመሀላቸው አለና ሀይሚና ብሩኬ መሀል የሚገባ ሰው አይፈልግም። ፍጼ ማለት የትናንትናው ዝምታ ግን ያው ገርሞኛል። ፍጼ ያው ሀይሚ ስለተናደደች በዛ ላይም ያው ቢናገር ሀይሚ ፍጼንም ብሩኬንም ጥላቸው ስለምትሄድ ስለዛ ስለማትመለስ ተረጋጋ ብሏት ይመስለኛል። ፍጼ ትናንትና ዝምታውን የመረጠውና ፍፄ ሁለቱን የሚያስማማል። ቡሩኬንም እንደ ፍፄ ከቻል የእውነት ምከረው ማለት በቃ አያስፈልግም፣ የሴት ጓደኛ የሚያስፈልግም። ሲጀመር ሲጀመር ደግሞ ሶሲን ሀይሚቹ አልወደድቻትም፣ የእውነት አልወደድቻትም። ለምን እንደሆን አላውቅም። እንደው አላደን እንደዚሁ ቀልባችሁ የሚወዳው ሰው ና ቀልባችሁ ደግሞ ጥንት የሚያደረገው ሰው አላደን እንደዚህ ይመስለኛል። ና ከቻለ ቡሩኬ የድሮምቱን የአሁን ጓደኛ ሶሲን ራቃት። ምክንያቱም ደግሞ ለምንድን ነው ከሀይሚ አትበልጥም። እሷም የራሷ ህይወት አላት አንተም የራስህ ህይወት አለ። ስለዛ እንደዚህ አይነት ፕራንክ ጥሩ አይደለም። ተምረበታል ብለን ተስፋ እናደርጋለን። ሀይሚን ብትሆን እንደዚህ አይነት ነገር አታረግም። ያው ፕራንክ እንዳለ ሆኖ ማለት ያው ትደራረጋላችሁ፣ የተለመደ ነው። ግን ቢሆንም አልጋ ላይ ስላልተለመደ ያ ነው በደንብ ሀይሚን ያንገበገባ ስሜቱ። ያው ስትሆን ይገባቸዋል። እኛም በሷ ቦታ ብንሆን ስሜቱ ከባድ ነው። እና ስለዛ ምልል ፈልጌ ነው ግፊበት አይሚቾ፣ በርቺ፣ አይዞሽ ቆራጡኝ የምትሉ ኮሜንቶች እየሄዳችሁ እሷ በምትለቀው ሙዚቃ ላይ አትኮምቱ ደስ አይላትም እኮ እናንተ ጊፊበት ቆራጡኝ ምናምን ስትሉ ደስ የሚላት መስላችኋል ምክንያቱም ብሩኬን ተወደዋለች ጥግ ድረስ ማለት ነው ስለዛ እንደዛ ባትሉ ጥሩ ነው ለማለት ነው ሀይሚና ብሩክ ያው ተለያይተው መቸም አይለያዩም አንድ ላይ ሆነ ደግሞ ፍጽ ያስታርቋቸው በሰላም እንደሚመጡልን ተስፋ እናደርጋለን ቤተሰቦቼ ቅመሞች እየ አይሚና ብሩኬን የምትወዱ በያላችሁበት ያው ሰላም አላልኩም ግን ስገባ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበለኝ ኮሜንቶ ሰዎችን ታዝቤ ቲክቶክ ላይ ስለመጣው ለዛ ነው እና በያላችሁበት ሰላማችሁ ጤናችሁ ይብዛ። ቪዲዮንም ላይክ አርጎ ቤተሰብ ያልሆናችሁ ቤተሰብ ሁኑ በአክብሮ